ይሄ ሁሉ ነገር ውሸት ይሆናል፣ ድራማ ይሆናል ብዬ ለአንድ ደቂቃ አላሰብኩም ነበር። ግን ነገሩ አሁን የተወሳሰበ ጉዳይ ሆኗል። ነገሩ ምንድን ነው? ለፉን እርቃናችን እናውልቀው። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ነው ነበር። ግንኙነት ከተደረገ በኋላ አንዲት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደበላ ነው የሚፈስ እሷ ደግሞ አንድ አካል ስለጎድላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነቅፋ እየጎተትኩ ጀመር የጀመሩ እንዳላዝላት አልችላት። ከዚያ አብረን ነው ቆ የምናሄደው አንጅ ነኮትቸሻለ ድም ስትለኝ እንዲሆነን ሁለት ሁለት አካል ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ ያሰብኩት ትልል በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሊውም ነገ ነገ ወዲያ ስደት ነው የምሆነው። ምንድን ነው ማድረግ የምችለው? በምን አይነት መልኩ ነው ሕይወቴን መጠገን የምችለው? አይዞሽ እምለኝስ ማንኛውም ሰው ነው፣ በቃ አለሁ። እንደዚህ መጨረሻ ላይ ምንድነው? ጎዳና ተዳዳርን የሆንኩት ጎዳና ነው ወድቄ፣ በቃ እኔ እንጃ። ነገር እንግዲህ ከሰዓታት በፊት ሐሰት ነው ወይም ከእውነት የራቀ ነው ተብሎ መረጃ ወጥቷል። የደንቢ ዶሎ ዩኒቨርሲቲ ኢቤኤስ ቴሌቪዥንን እከሳለሁ ሲል ማስጠንቀቂያ ሰጥም የብዙዎች ልብ የነካው የብርቱካን ተመስገን ታሪክ በትናንትና ዕለት በኢቤኤስ መቅረቡ ተከትሎም የደምቢዶሎ ዩኒቨርሲቲ በ2013 የትምህርት ዘመን የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት ነው ሲል አስተባብሏል። ኢቢኤስ ቴሌቪዥን ይህን ውንጀላ እስካል ቀለበሰ ድረስ ዩኒቨርሲቲ ጉዳይ ወደ ፍርድ ቤት እንደሚወስደው ዩኒቨርሲቲው አስታውቋል። ደምቢዶሎ ዩኒቨርሲቲ እንደ ተቋም ግን ይህን አሰቃቂና ብዙዎችን ያስለቀሰው ድርጊት በማውገዝ ቢጀምር መልካም ነበር ሲሉ በርካቶች አስተያየታቸው ሰጥተዋል። ተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ በነገራችን ላይ ይሄ ጉዳይ ጠቅላይ ሚኒስትሩ ጋርም እንደደረሰ ሁላችንም እናውቃለን ብዬ ተስፋ አረጋለሁ ጠቅላይ ሚኒስቴሩ ደግሞ በአጭሩ ምን አሉ፣ የሚለውን ደግሞ እስኪ ችህታችን ኢቢኤስ ላይ ከቀረበች በኋላ ብዙዎች መነጋገሪያ አርጓታል። ብዙዎችንም እያነጋገረች ትገኛለች። ከዚሁ ጋር በተያያዘ ደንቢዶሎ ዩኒቨርሲቲ ስሜ ይበልጥብኛል ብሎ በዚህ ችህታችን ዙሪያ መግለጫ አውጥቷል። ኢቢኤስንም ሊከስ መዘጋጀቱን አሳውቋል። ከዚሁ ጋር በተያያዘ በወቅቱ ጠቅላይ ሚኒስትር አብይ አህመድ ምን አሉ የሚለውን እስቲ እንመልከት። አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዙ ተይዟል ተገኝቷል። ዶክመንታቸው ከነሱ ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኙም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል፣ ያስቸግራል። ግን መንግስት፣ በገንዘብም በጊዜም በወታደሩም ምንም የሚሰስተው ነገር የለም። እንደሰማችሁት ነው። መንግስት የራሴን አስተዋጽኦ አድርጊያለሁ። እጅግ በጣም ተቸገሬያለሁ። እጅግ በጣም እዚህ ጉዳይ ላይ ትልቅ አስተዋጽኦ አለው ይንፈልግ ያለው ሰዎችንም እንደዚህ ለማግኘትም ብዙ ጥር ያለው ብሎ ኤኒዌይስ፣ ያም ሆኖ የዚህ ልጅ እውነታ ደግሞ ምንድን ነው ነው? ወይስ በውሸት ተቀነባብሮ ኢቤስ ራሱ ለራሱ ድርሰት ጽፎ ነው? መንግስትን ለመተቸት ፈልጎ ነገሩ ምንድን ነው? ትልቅ እንቆቅልሽ ነው። ሲፈታ አብረን የምንመለከተው ይሆናል። በአዲስ አበባ ቆሻ አካባቢ እየታየው ያለው ነገር በጣም የሚያሳዝን ጉዳይ ሆኗል። የነዳ ባለበት ባለበት

የምሬት ነው ምላ አንዳንዴ እንደዚህ ሰዎች ሲጠግቡ ምናምን መኪና ራሱ ራሱን የቻለ መሳሪያ ነው። እንዴት አንድ ሰው እንዲህ ለፍቱ የሚያድረውን ሰው ደብድቦ እንዲህ ብር ይቀበሉ? ምሬን ነው ምላችሁ እንደዚህ አይነት ሰዎችን አሁን ፖሊስ ሂዶ አሳዶ ቢመታቸው ቢደበድባቸው ሀገራችን እንዲናት እንዲሆንን እንዲሆንን ለማለት ነው። ይህ በጣም የሚያስጠላ ጉዳይ ይህም ሰሉ ድግሪያቸው እንኩ ድግሪያቸው ሌሎቻችን ደግሞ በትምህርት ተስፋ ድንቁርና ይን መልሱልኝ አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ውሰዱና ያን ሰርቶ የመኖር ጉቡቴን መልሱኝ። ቅጥር ከዘመድና ከብር ባሻገር ሲሆን ትሰጡኝ አላችሁ መማር ድህነት እንደሆነ አሁን ገብጡኝ። የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ይኸው ውሰዱ ድግሪያችሁን ያው በሀገራችን እየታየው ያለው ችግር ትልቁ ችግር ይሄ ነው። ሰዎች 15፣ 14፣ 13 ዓመት ሙሉ ተምረው እንደዚህ ስራ ሳያገኙ ሲቀሩ በጣም ያሳዝን። ደግሞ ስራ ለመቀጠር ዘመድ ወይም ደግሞ ብር የሚባለው ጉዳይ ትልቁ በቃ ትልቁ ተማሪዎችን ተስፋ እያስቆረጠ ያለው ጉዳይ ነገር ቢኖር ይሄ ነው። ሪከርድ የምታደርጉ ሰዎች ተዘጋጁ። ነገሮች ስለዚህ ቀጥል። ማን የሚበቅ መሬት ላይ ነው ሲጀመር፣ ያው አፈር ላይ ነው ያለው መሬት ላይ ነው ያለው። አሁን እየረገጥ ኩላሳያችሁ። አሁን እኔ ወደ ላይ ወደ ታች ልባችሁን ላውጣ አሁን አረገጥኩትም አረገጥኩትም፣ ግን ለመርገጥ 100 ፐርሰንት መቶ ፐርሰንት ልረግጠው እጄ ላይ ነው ያለው። ማንም አይከለክለው ማንም ግን ከመርገጥ ወደኋላ እንደማንን ሊያውቁት ይገባል። የገዛሁበት ብሬ ላይ እፈርድበትና ምን አደርጋለሁ መሰል እንዳልኩ አንድ ውሻ አሳዝዬ ላዩ ላይ አስሬ ሰፈር ውስጥ ያባረርኩት፣ ቪዲዮ ቀርጻለሁ፣ ቪዲዮ ሰራለሁ። ነገ ጠዋት ውሻ፣ የቤታችንን ውሻ ሁለት ቁርአን አለኝ የዋርሽና የሐፍስ ሁለቱንም አሳዝየው ወይ አንዱን ከሆዱ ወደ ላይ አንዱን ከጀርባ ወደ ታች አስሬ እያሯሯጥኩት ቪዲዮ ቀርጬ ልካለሁ። ውርድ ከራሴ ይህም ባላርግ የእውነት በጣም ነው የሚያንሳዝነው። በጣም ነው ወዴት እየሄድን እንደሆነ አላቅም። አሁን እንግዲህ እቺ ልጅ ቁርአንን እየቀዳደደች እንዲህ በፊት ለፊታችን እያሳየች ነው። እንግዲህ እንደው ለአላህ ብላችሁ ሼር አድርጋችሁ እቺ ልጅ ለህግ እንድትቀርብ አድርጉልን። እንደው ሳኡዲ ከሆነች እኔ ራሴን አሳልፌ ለሹርጣ ምሰጣት። ብቻ የምታውቋት ሰዎች ካላችሁ በውስጥ አግኙኝ። እና ላላህ ብላችሁ ሼር አድርጎች ልጅ ለህግ መቅረብ አለባት። እኔ ዛሬ ብቻ ሁለት ቪዲዮ ፖስት ቻለሁ። አንድ መጽሐፍ ቅዱስ እያቃጠለ ያለና አንድ ደግሞ ቁርአንን ሽንት ቤት አድርጋ ያለች ልጅ፣ ሁለት ቪዲዮ ፖስት ቻለሁ። እነዚህ ሰዎች ማብቂያ የላቸውም። ለህግ አሳልፈን መቀጣጫ ካላረግናቸው በቀር ሙስሊም ገዳይ ነው። ንገሩኝ፣ ሙስሊም ገዳይ ነው፣ ሙስሊም ገዳይ ነው። ንገሩኛ ሙስሊም ገዳይ ነው። ከምችለው በላይ አላህም አይጠይቀኝም። ይሄ ነገር ደግሞ ሀቅ የሆነባቸው ሰዎች አሉ። ካልቻላችሁ አልቻልኩም ብላችሁ ለወጣቱ ብቻ ተናገሩ። ይህንም ብቻ ነው የሚፈልገው ወጣቱ። ወላሂ በኢማን ደኢፍ የሆነ ጠንካራ ሁሉም ዝጁ አልቻላችሁ ኖ ይሄን ነገር ማስከበር አልቻልም። ወላሂ ኒቃብ ተለብሶበት የሚሉ ቸርች አንድ አትቀርም፣ ያኔ አንድ አትቀርም። የእናንተን አንድ መግለጫ ብቻ ነው የምንፈልገው። መንግስት የለማ ለምን ጠየቅ ጠየቅን ምላሽ የለም አይደለ? ያለ መስዋዕትነት ድል የለም። ትናንት መስነት እየተከፈለ ነው እስልምና እዚህ ቦታ የደረሰው። ዛሬ ደግሞ እኛ ላይ ወድቀዋል። ወይ ደግሞ እንዲወድቅ እንተዋዋለን፣ ወይ ደግሞ ከፍ እናደርጓለን። ወይ ከፍ እናደርጓለን፣ ወይ ደግሞ እንዲወድቅ እንተዋዋለን። ምርጫው ከኔና ከአንተ ጋር ነው። መቃሄድ ብቻ ነው

ራሳችንን እንፍትሽ። የሚመለከተው ህግ ይዟል። ህግ የማይዛቸው ጉዳዮች አሉ። ለመመሪያ፣ አንተ ሰው የጻፈው አይደለም፣ ቁርአን ነው መመሪያ። እወቀው፣ መመሪያ ቁርአን ነው። ከላስ ህግ ይዞታ አለ። ህግ መገዛት አለብን። አዎ፣ አዎ፣ እሱ ነገር አዎ፣ ሁሉንም ነገር ተገዝተን አይቶ ነዋል። ከላስ ስለ የትኛው ህግ ነው የምታወራው? ስለ የትኛው ህግ? ህግ ይዞታ ለዚህ አላ። ህግማ ይለቀዋል፣ ተላ ነገ ይለቀዋል የተወሰነ መቀጣጫ ተደርጎ ከዛ በኋላ ነቢያችን አላቅሰው፣ እሱ ጀግና ሊሆን ላወላህ፣ እኔ ገድዬው ዛሬ ጀግና ሆን ነበር። እሱ ተሰልቦ አዋርዶ ጀግና ሊሆን። ኢትዮጵያ ምድር ውስጥ ቁርአን ይቃጠላል፣ ነቢያችን ይሰደባሉ፣ ኒቃ ባለብስም፣ እኛ ደግሞ ከእነሱ ጋር ተኝተናል እኛ የእስልምና መሰረታዊ ነገሮች እንደዚህ እየተናዱ እኔና አንተ ደግሞ ተኝተናል። እነሱ ደግሞ ምን ይላሉ? እስላም ገዳይ ነው። አላሁ አክበር። እቺ የአላህ ወታደር ናት። እዚህ ጋር የምትመለከቷት ድመት ተአምረኛዋ ድመት። ወማ ያዕለሙ ጅኑደ ረብከ ኢላ ሁ ወማ ህየ ኢላ ዚክራ ልልበሽር። የአላህ ወታደር ማን እንደሆነ ከአላህ ውጭ ማንም አያውቅም። በምን እንደሚዋጋ አታውቅም። እቺ ድመት የዱር እንስሳ ዝርያ ያለባት ስትሆን የእስራኤል ወታደርን እያጠቃች እየበላች መሬት ላይ ስትጎትተው ታይታለች። አላሁ ስብሓነሁ ወተዓላ እንደዚህም አይነት ወታደሮች አሉት። አላሁ ስብሓነሁ ወተዓላ የሕፃናትን ደም፣ የእናቶችን ደም፣ የአባቶችን ደም፣ ፍርስራሾች ተቀብረው የቀሩ ፍልስጤማውያንን ደም በፍጥነት አላህ ይመልስልን። ከዚህ የባሱ ወታደሮችንም አላሁ ሱብሓነሁ ወተዓላ ይላክባቸው። ብዙዎች እየተከባበሉት ያሉት ፎቶ ነው። ይህ ተአምር ነው። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ከእኛ እንስሳ ይሻላል ብላችሁ ነው ምን? አይ አንወዳደርም፣ የምሬ ነው ብላችሁ አንወዳደርም። የሰውን አንንካ፣ የራሳችንን እናስከብር። በቃ የእኛ ነገር ይከበርልን ነው። ሌላ ጥያቄ የለንም። ይከበርልን በቃ። ለምን ይነካ? ነቢዬን አትንኩ፣ ቁርአኔን አትንኩ። ይሄ ነው የኛ ጥያቄ። እንጂ ሌሎቹን እንዲናድግ እንዲናድግ ሌሎቹ ጥፉ ምን ምን ምን አይደለም እኮ የኛ ጥያቄ፣ የራሳችን ጥያቄ ነው። መጽሐፍ ቅዱስ ትክክል እንዳልሆነ በሚገባ ያውቁታል። መጽሐፍ ቅዱስ ተበርዟል ሳይበርዟል የጸሎት መጽሐፍ አንዳንድ ስተቶች ይኖራሉ። ዚያች ልጅ እኔ ይሄ መጽሐፍ ትክክል አይደለም ብዬ በጽሁፍና በቃል እንደዚህ ተናገርኩ እንጂ ብዙዎቹ የቤተ ክርስቲያናችን ሊቃውንት እና መምህራን ይሄ መጽሐፍ ቅዱስ ትክክል እንዳልሆነ በሚገባ ያውቁታል። ለምንድን ነው የማይታረመው? ለምንድን ነው በአደባባይ ወጥተን እንደዚህ የምንናገረው? እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። ግድ ሆኖብኝ ነው የምናገረው። ሁን ቁጥር ስፍር የሌላቸው ገድላት አሉ፣ ድርሳናት አሉ፣ ታምራት አሉ፣ የጸሎት መጽሐፍት አሉ። በእነዚያ ውስጥ አንዳንድ ስህተቶች ይኖራሉ፣ ከአባታቸው ከቅዱስ መጽሐፍ የወጡ ይኖራሉ። መጽሐፍ ቅዱስ ተበርዟል፣ ተበርዟል፣ እንደዚህ እየተባለ ሰው እንዴት ሃይማኖቱን ሪሰርች ማድረግ ያቅቷል? ሃይማኖታችሁ ሪሰርች አድርጉ። ሃይማኖታችሁ በደንብ ሪሰርች መደረግ አለበት። የኔም የአንተም ሪሰርች አድርጉት። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ነው። አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ። እኔ አሪፎኛለሁ ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል። ሁሉ ነገር ወቅ ማድረግ ጀምረናል ጋ የማንቂያ ደውል ነው። ሙዚቃ አንትተ ወደ ዲነ ተማለስ ላ እስካተረፈ ድረስ አንተ ትልቅ እድል ነው ያገኘከው። ይሄን እድል ተጠቀምበት። ማነህ አንተ? የት ነው ምንድን ነው የማን ሙድ ይመስላችኋል? ምን መሰለህ ፈገግታ ሱና ነው ሁሉም ነገር የአምር ባህል ሁሱ እያሉት ነው የሚገኙት ኤኒዌይስ ሱ ገና ህፃን ነው ገና ነው ገና ህፃን ነው በጣም ህፃን ነው ገና አልተጫወተም እዛ ትንሽ ሪላክስ ማድረግ ያለበት ኤኒዌይስ እንደዛ ስላችሁ ደግሞ በሌላ ነገር አትውሰዱት ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረሐመቱላሂ ወበረካቱ ላይክ ያላረጋችሁ እስካሁን ደግሞ እስካሁን ላይክ ያላረጋችሁ እስካሁን ሰብስክራይብ ቤቱን ያላረጋችሁ ሰዎች እንዴት ናችሁ? ደህና ናችሁ? ንስቴ ወደዚህ ተጠጉ አንዴ ልሳማችሁ።